የደስታ ቀን ነው። የምን ዝምታ? ይደበላለቅ፣ መሬት ይመታ። እልልልልልል ሁለት አይነት ደስታዎች ይጀላቸው እቃ ዛሬማ እንዴት ደስ እንዳለኝ አልገባችሁም። ቅማማ እንዲሁ መሮታ ደስ የሚል ነገር ዛሬ በቃ ዋው። ራሳችሁን አትጣሉ፣ ጠንካራ ሁኑ ሴቶችዬ። እግዚአብሔር በቃ እግዚአብሔር ከፍ ያደርጋችኋል። እናንተ እግዚአብሔርን ብቻ ተመኩ፣ በእግዚአብሔር ብቻ ተደገፉ። በሰው ስትደገፉ የሆነ ሰዓት ላይ ዝቅ ማለቱ ስብር ማለቱ ሸርተት ማለቱ አይቀርም። በእግዚአብሔር ግን የተመካ ሰው እንደምታዩት እንዲህ ከፍ ከፍ ይላል። ሩታ የሆነ የማትወልድ የሆነ አብሯት የሚኖር በሽታ ነበር የሚያስመስሉባት ያም ይህም እየተጠቋቆመ የትም ሜጃ የላትም ተብላ መከራዋን ስታ ዘጠኝ ወር ሙሉ ደም እምባልቅሳ እግዚአብሔር ይመስገን፣ በስተመጨረሻ የእውነት የደስታ እምባ ያለቀስኩት የእውነት እያሳኩኝ ራሱ ማለት ነው እምባይ ወረደና ደስ ብሎኛል። የወንድ ልጅ እናት ሆናለች ጤነኛ ልጅ እግዚአብሔር አምላክ ሰጧታል። የእውነት አራስ እንዴት ልበላችሁ፣ የእርግዝና ጊዜዋን ሰዓቷን፣ ወቅቷን እንደው ምኑንም ቅጡንም ሳታውቀው ዘጠኝ ወር ሙሉ። የማያልፍ ነገር የለም የማይነጋ ሌሊት የለም ጨለማው ሁሉ ነግቶ ብርሃን አይታለች። የምትወደውን እንዴት ልበላችሁ እግዚአብሔር ድንቅ ፍጥረት ሰጥቷታል። በቃ ሰው የተባለን ፍጥረት የመጀመሪያዋ ነው። ብዙ እንክብካቤ አስፈልጋት ነበር። ጠንካራ ጀግና ሴት ናት፣ ግን ደግሞ ከዙሪያ ያሉ ሰዎች አስመሳይ፣ ሌባጭ በርባሪ ነበሩ። በሰዓቱ ማንም የላትም ብለው እንደፈለጉ ተጫውተዋ። እንደ ቦሊቦል እንደ ኳስ ነበር የተቀባበሏት። ዛሬ ላይ ግን እግዚአብሔር ይመስገን፣ እግዚአብሔር ጥሎ አልጣላትም። ከፍ አድርጓታል። ከፍ ያለ ደረጃ ላይ ደርሳለች። ተመስገን ከዚህ በላይ ምን ደስ ታለ እንግዲህ እነግራችኋለሁ አብርሽ የሚያስተላልፈው መልእክት አለ ሌላኛው ደግሞ ቅመምዬ ቅመሟ ትናንትና ብሩክ እንደዛ አመናጭቆ ያገባሽ ምናምናም ጥሏት ከሄደ በኋላ ብዙዎቻችሁ ተሰብራ የምትቀር ምናምን መስሏቸው እሪ ጓግጭ ስትሉባት ነበረ ልክ ልካችሁን ነግራችሁ ትናንትና ቅመሟ ቅምጥሏ ንግስቷ ውቧ ብርቱካኗ የብሬ ልክ ልካችሁን ነግራችሁ በቃ አርፋችሁ ቁጭ በሉ እስኪ በቃ የምሬን ነው። የራሱ ትልቅ መልስ እንዴት እንዳረካኝ ብዙ ነገር ልል ነበር፣ ግን ሀይሚ ሁሉንም ነገር ብለዋለች። ስለዚህ ምን ልበላችሁ? ምንም። አረ፣ ዛሬ እንዴት ደስ እንዳለኝ! እግዚአብሔርን የሴት ደስታ የሚያስደስታችሁ ሰዎች እንደው በእውነት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በኮሜንት ደግሞ ሀይሚ ሩታ፣ ሀይሚ ሩታ በሉ በቃ። የእውነት ሁለት ብርቱ ጀግኖች ሴቶች ብዙ ነገር የሚያመሳስላቸው ነገር አለ። በእውነት ነው ምላችሁና፣ እግዚአብሔር ይመስገን። የማይነጋ ሌሊት የለም። የእውነት የማይነጋ ጨለማ የለም። ብርሃን እንዳለ ጨለማ አለ፣ ጨለማ እንዳለ ብርሃን አለ። ህይወት እንዲህ ናት። የሆነ ቀን ላይ ሁሉ ነገር ጭልምልምልም ብሎባችሁ የሆነ መድረሻ የምትሄዱበት ያጣላችሁ ግን እግዚአብሔር መልካም፣ እግዚአብሔር ቸር ስለሆነ ከፍ ያደርጋችኋል። እና ሀይሚን ደግሞ በትናንት ማንነቷ ስታንቋሽሿት ዝቅ ስታደርጓት የነበራችሁ ሰዎች እንዴት ናችሁ? ደና ናችሁ? አላችሁ ወይኔ ትናንት ራሱ ከቆንጆነት ሀይሚን ምን የሚወጣላት ነገር አለ? ቆንጆ ልጅ ተብዬ ወደ ሚዲያ የመጣሁት ብላለች እኮ። በጣም በትክክል እንዴ። የዛሬ አመት፣ የዛሬ ሁለት አመት የት ነበርሽ? እያንዳንድሽ ይህንን ነገር የምትሳደቢ ሴትዮ ማለት ነው። እስኪ ራሽን አዳምጭ፣ ራሽን ጠይቂ። እስኪ የት ነበርሽ? በእርግጥ የሀይሚም አጠቃላይ የዩቱበሮች ለውጥ ሙሉ በሙሉ ነው። ደስ ይላል። ታዲያ በለውጣቸው ልቀና፣ እኔ እንደነሱ ልለወጥ ፈልጋለሁ፣ ታትራለሁ፣ ከነሱ በቃ ልምድ እየወሰድኩ እሰራለሁ እንጂ እንዴት ከኋላቸው ሁኝ እሳደባለሁ? ለነገሩ ከፊታቸው ያለው ሰው እኮ በቃ ከነሱ በላይ ያለው ሰው፣ ያለውን ሰው ነው እንጂ ከሱ በላይ ያለውን ሰው እንዴት ብዬ ልቅደመው? እንዴት ብዬ ልድረስበት? እንዴት ብዬ በሱ በቃ ስኬታማ ልሆን? ነው የሚሉት ከእነሱ በታች ያላችሁ ሰዎች ናቸው። ደስ የሚለው ነገር ከኋላ ያላችሁ ከሷ ልደርሱ ማትችሉ ሰዎች ናቸው። ሀይ የምትሳደቡና ምድረ ቂጣ ማለት ነው። ዋው እኔ እንድልንገራቸው በቃ አይየችም ፈገግታ ሳያት ማለት ነው እንዴት ደስ እንዳለኝ። ዋው በጣም ነው የሳቁት። እዚህ ጋር ፎቶ ዬን ያስገባሁት እራሱ ለዛ ብዬ ነው። በቃ የእኔ ውድ የእኔ ቅመም፣ ንግስቷ፣ ልዕልቷ፣ የሰው አክባሪዋ፣ ሴትነት፣ ሙያ፣ ውበት ሁሉን ነገር ሰው እንዴት በዚህ ልክ አሟልቶ ሊሰጠው ይችላል። በጣም ነው የምታምረው። ዛሬ ደግሞ በቃ ይበልጥ ውበቷ ጨምሯል። እኔ እግዚአብሔር ምስክሬን ማርያምን ያለምንም አካበድ ማለት ነው ዛሬ አየዋታ ቪዲዮ ተለቀቀ ምናምን አየዋት፣ ዋው እንዴት ነው ያማረባት እላለሁ። ከዛ በሁለተኛው ቀን በአንድ ቀን ልዩነት እንግዲህ በሀያ አራት ሰዓት ውስጥ ማለት ነው፣ ሌላ ለውጥ ሌላ ውበት ነው የማየው። በጣም የሚገርም ነገር ማለት ነው። እንደዚች አይነት ልዕልት የሆነች ሴት ዋው ዋው ዋው ዋው! የእውነት እኔ እንጃ አላቅም። እና በብሩክ እና በሀይሚ መሀልም ሊገቡ የሚፈልጉ በጣም ብዙ ሺህ ሰዎች አሉ። ያው ሩቅ ሜዳ አይጠበቅብንም ሄኖክ እሱን እሱን ራሱ እንትን ማለት እንችላለን እና ማየት እንችላለን። ብዙ ሰዎች አሉ። ነገር ግን እነሱ በመሀል እንደነገርኳችሁ ያ ሁሉ ተአምር ተፈጥሮ ዱባይ ድረስ ሂዶ ብሩክ ምናምን ሀይሜታማ ብዙ ነገር ሆና ምናምን ያኔ ነበር መለያየት ብችሉ የሚለያዩት። እና ይለያያሉ ብላችሁ የምታስቡ ሰዎች ው ተሳስታችኋል። እግዚአብሔርን አሁኑ ከአሁኑኑ ተስፋችሁን ቆርጣችሁ እኔ እግዚአብሔር ምስክሬን ሩታና አብርሽ በሰዓቱ በነበራቸው ፍቅር ብዙ ሰው አንደኛ ድራማ ነው የሚሰሩት ይላሉ ምናምን ያወሩባቸዋል። ውሸት ነው ምናምን ይባል ነበር እና መቶ ፐርሰንት አብርሽና ሩታ ብዙ መከራ ብዙ ፈተና ሊመጣባቸው ይችላል። ግን መቼም ቢሆን ተለያይተው እንደማይለያዩ አውቃለው ብዬ ነበር። የሆነ ጊዜ ታስታውሰው ካስታወሳችሁ እነ ኤልዱ ጋር ሄዳ ተደብቃ ነበረ። የሆነች ወረቀት ጽፋለት ሄዳ አብርሽ ያዙ ይልቀቁኝ ስል ሳምንት ሙሉ ሩታ ከጠፋችበት ሁሉም ሰው ተጨንቆ ማንም ሰው የት እንዳለች አያውቅም ነበረ። እኔ ግን ውስጤ የሚነግረኝ ነበረ። ደግሞም በቃ እርግጠኛ ስለሆንኩኝ በደንብ እኔ እንደ አብርሽና እንደ ሩታ እኔ የማውቀው ሰው የለም። በእውነት እርግጥ አርጌ በቃ አላደላ አስረግጬ ነው የማውቃቸው የሚጠሉትን የሚወዱትን ሳይቀር አለባበሳቸውን ሳይቀር በደንብ አውቃለሁ። አብሬ እንደ ከአብርሽ ጋር እኮ እናንተ መጀመሪያ እኮ ዩቲዩብ እንደከፈተ አለው እኮ ከአብርሽ ጀምሮ በፊት በፊት ጀምሮ እኮ የምከታተለው እና የእውነት ለመናገር። በሃይሚና በብሩክም አልደራደርም፣ ተስፋም አልቆርጥም እና አንድ ይሆናሉ ባጭሩ ማለት ነው። ይለያያሉ ብላችሁ የምታወርሰው እኔ ሃይሚን በደንብ ማበረታታት ምደግፋት ህይወቷን አውቃለሁ፣ ኑሮዋን አውቃለሁ። የኔ አይነት ኑሮ ከኔ ህይወት ጋር በጣም በደንብ የሚመሳሰል በልጅነት እድሜ ብዙ ነገሮችን አይቼ ጠቅጥቄው ሁሉን ነገር እዚህ የደረስኩ ጀግና ሴት ነኝ። መድሃን ያለም እኔ ለራሴ ማለት ነው ጀግና ሴት ነኝ። ስለዚህ ሀይሚም ልክ እንደኔ ናት፣ ብርቱ ሴት ናት። ስንት ፈተና መጦባት በልጅነቷ ጀምሮ ወደ ኋላ ሳትል ከፍ ያለ ደረጃ ላይ የደረሰች አምሮባት፣ ተውባ፣ ደምቃ፣ አሸብርቃ ለሺ ሰዎች ሁሉ የገቢ ምንጭ የሆነች ሴት ናት። እሷን አለመውደድ፣ እሷን አለማመስገን፣ እሷን አለማድነቅ ኔቨር ኤቨር አይቻልም፣ አይቻልም። እና ቅመምዬ ዛሬ ኢንስታግራሟን ፔጇን እንዳለ ማለት ነው በሚገራርሙ ፎቶዎች በሚገራርሙ ስታይሎች አጥለቅልቀዋለች። ምን ኢንስታግራም ብቻ ቲክታክ ዩቲዩብ፣ በቃ የእሷ ፎቶ ነው። እንዴት ደስ ይላል! እንዴት ታድለሻል በእናትሽ! እንዴት መታደል ነው! ይህን ያህል የሰው ጸጋ፣ ስንቱ እንደሚወድሽ እኔ ራሱ አንቺን ይህን ያህል ሳላቀሽ ምወድሽ ምንድን ነው ብዬ ሳታቂኝ በጣም እገረማለሁ። እና እግዚአብሔር በቃ ይታደሉታል እንጂ አይታገሉትም። የእውነት እሱ ሞዴል በቃ እግዚአብሔር መርቆ ባርኳት ነው በቃ እዚህ ዓለም ላይ የምትኖረው። ደስ ይላል። እና ሀይሚዬ ማንንም የሰው ወሬ ከኋላ ኧረ ጭራሽ ጆሮ እንዳሰጪ ዝም ብለሽ ቀጥይበት ወደፊት። አለንልሽኛ አለን ከጎንሽ። ምንም ማንተውሽ ከሴት ጎን ነው የሚቆመው መድሃኒያለም። ምን የፈለገ ታሪክ ቢፈጠርና ብሩክንም ጠልቹ አይደለም ግን አነጋገር ያስተካከል ሀይሚን በቃላቶቹ አይጉዳት። ሀይሚን ንግግር ባለመቻሉ ምክንያት እያስከፋት ነው። ስለዚህ ንግግር መቻል አለበት፣ ወደ ራሱ መመለስ አለበት እንጂ ሌላ ችግር የለብኝም። ነገም አብረው እንደሚሆኑ መቶ ፐርሰንት እያወቅኩኝ ብሩክን መሳደብ፣ መናገር አልፈልግም። ግን ትናንትና ያደረገውን አክቶን አይታችኋል። የዱርያ አክት ነው ይዞ የመጣው። ይቅርብ ብሩክ፣ አያዋጣም። ምንም አያስኬድህም፣ አያራምድህም፣ አያስጉዝህም። አቁም። እንደ ድሮ ከሀይሚ ጋር ቀጠለጥብ ለብትኖር የተሻለ ነው። በመሃላችሁም የሆነች ሴት እንዳለች ምናምን ገምቻለሁ ወይም ደግሞ አስቤያለሁ ወይም አንተም ተናግራል እና ያች ሴት ገደል ትግባ። ትናንት ጥላ ሄዳ የለ እንዴ? ትናንትና ለጥቅማ ስትል ትታ ሄዳ የለ እንዴ? ትናንትና ስንት ስምህን አጥፍታ የለ እንዴ? ትናንትና ስንት ነገር ብላ የለ እንዴ? ዛሬ ስኬታማ ስትሆን፣ ዛሬ ሀይሚ ቆንጅዋ፣ ውዋ ልዕልቷ፣ ለሁሉ ነገር የምትመጥል ልጅ ስትመጣ መጣ ድጋሚ እየየ ብትልብ አላውቅሽም በላት። ለነገሩ እንደምትላትም ግልጽ ነው። ግን ለሀይሚ ይሄንን ሆን ብላ እያደረገች እያስተላለፈች የምትገኘው ከአንተ ጋር ለመለያየት ነው። ደስታን ምቾትህን ለመንሳት ነው። ሰው ጊዜና ቦታ አትስጣት። ለሀይሚ ደግሞ የማስረዳት ግዴታ አለብ። አያገባሽም ምናምን ኖ ኖ ወይ እንደዛ ማለት አትችልም። እንኳን ለሷ ለኛ ራሱ የማስረዳት ግዴታ አለብህ። እኛንና ፍፍፍ ብለን ያሳደግናችሁ እኛንና ከጎናችሁ ያለን እኛንና ልክ እንደ ቤተሰብ ተጨንቀን የገባችሁበት የወጣችሁበት የሚያሳስበን የሚያስጨንቀን፣ ስለዚህ ለእኛም ጀምራችሁታል ተጫሩቱታላችሁ ያለውን ነገር የማወቅ ግዴታ አለብን። እኛም መፍትም አለን እናንተም ግዴታ አለባችሁ። ይህን ነው ልል ምችለው። ይመች ቅመማዬ፣ ሁሌም ድመቂ፣ ሁሌም ፍኪ፣ ሁሌም በቃ እንደ መስከረም አደይ አበባ ፍክት ብለሽ አመቱን እስከ አመት በቃ እድሜሽን ሙሉ በቃ ፏ ብለሽ ኖሪ። ቀረበ ማን አባቱ? በቃ እንደ ትላንት የሚያወራው ማን ነው? የሚጥልሽ ማን ነው? የሚናገርሽ? ዋ አለነልሽ። በቃ ደስ ብሎኛል። እግዚአብሔርን እንዳትፈርዱብኝ። ዛሬ ማ በጣም ነው ደስ ያለኝ። ወደ ሩታ ስመጣላችሁ እንግዲህ ሩታዬ ይኔ ቆንጆ ዴኔ ልልት የእውነትን ለመናገር ማለት ነውና፣ ባል አላገኘሽም፣ ባል እንደው አልወጣልሽም። ወንድ አራ ወንድ ወንድን ማመን ተው እንጂ እንዴ። ካረገዘች እኮ የትም አትሄድም፣ ድንግሏን ስለወሰድኩት የትም ቦታ አትሄድም ብሎ የሚንቀባረር የሚንጠባረር ወንድ እኮ ናለ። የኢትዮጵያ ወንድ አትመኑ፣ ሙሉ በሙሉ ልባችሁ እግዚአብሔርን፣ ዝም በሉ ሙሉ በሙሉ ኧረ በስማ በስማ ይጫወቱብሻል። ጥባጥቤ ጥባ ጥቤ ነው የሚጫወቱና መከራዋን ሲያሳያት ቆይቶ ዛሬ ላይ በጭንቋ ሰዓት፣ የእውነት እናት ማለት ሴት ምን ትርጉሙ ራሱ አብርሽ ማለት ነው። በደንብ ልትረዳ ልትማር ይገባል። እዛች ሆስፒታል ውስጥ ያያሃትን ምጥ፣ ያያሃትን ጭንቀት፣ ያያሃትን ፈተና፣ ያያሃትን መከራ ለሴት ልጅ ምን ያህል ዋጋ የሴት ልጅ ዋጋዋ ስንት እንደሆነ ተመን እንደሌላት መማር መቻል አለብህ። እና ዝም ብሎ አባትነት አይደለም እዛ የሚሉ ሸንቶ ለማውጣት ደግሞ ምን ብርቅ ነው? እንዲ የሆነ ቦታ አስገብቶ ምናምን ለማስወጣትማ ቀላል አይደለም እንዴ፣ ለማስገባት አረ በስመ አብ። ሴቷም ለመክፈት ወንድም ለማስገባት ቀላል ነው፣ ግን ግን ኑሮን መምራት እንዲህ አምጣ ዘጠኝ ወር ሙሉ በልጇ በቀን እንዴት ልበላችሁ ተጨንቃ ተጠባ፣ የመጨረሻ የምጧ ሰዓት እንዲህ ተጨንቃ እንደ መውለድ ደግሞ ትልቅ ነገር የለም፣ ጸጋ ነው። እግዚአብሔር ይመስገን። ግን ደግሞ አብርሽ በጣም ነው የተጫወተባት። ዘጠኝ ወር ሙሉ አስለቅሷታል፣ አስነብቷታል። እንደው እግዚአብሔር ይመስገን። እንደው እሷ ጠንካራ ናት። እንደ ሩት አይነት ጀግና ሴት አይቻል። አቅም አንዳንዴ እኮ ሞራሯችሁ ራሱ አገባሻለሁ፣ ወድሻለሁ፣ አፈቅርሻለሁ፣ ልጃችን ወልደን እንዲንላለ እንዲንንከባከብሻለሁ ምናምን ያላት ሰው በአንድ የቅሪር ብሎ ሌላ ሴት ሲያጫወት እያደረ የዋለ አስቡት። በሞራሯ ራሱ ድቅ ማለት ትትል ነበር ግን ጠንካራ ጀግና ናት በቃ የስንቱን ሰምታ ስንቱን አይታ እዚህ ደረጃ ላይ ደረሰች። ችቀናየች የችችን ሰዓት ደረሰች ና አሉ አላረገዘች ሁሉ የሚሉ ሰዎች ነበር። ውይ እነንትናማ እንደው እስከ መቼ ነው እንደዚህ ደንዝዛችሁ ምትኖሩት? በእናታችሁ እኔን ደግሞ መሰርዊ ሰዎች አላችሁ። በእናታችሁ ትክል ትክል ትክል ማለት ትችላላችሁ። እንዳ ትክልት ማለት ነው። ይመቻችሁ። ውሀ ደግሞ እኔ ጠብጠብጠብ አደረግላችኋለሁ። እንቼ አትስደቡኝ። ምድረ አዝግ እንቼ ላውራበት። የራሴ ሀፍ መሰለኝ የራሴ ሀሳብ መሰለኝ እና ከሴት ውጭ ወደ ውጭ የምር እንደ ሴት ልጅ እኔ በቃ የእውነት እኔ ሴት ነኝ። ያየሁትን መከራ ያየሁትን ፈተና አውቃለሁ። አንድ ሴት ልጅ ምንም አይነት ፈተና እንዲደርስባት አልፈልግም። ሁሌ ክብር እምር ብላ ውብ ሆና ድምቅ ብላ እንድትኖር ነው የምፈልገው። አለቀ። ሌላ ትርጉምም ሌላ ምንም ቀኝነትም ችግርም የለብኝም ከወንዶች ጋር ግን፣ ቅድሚያ ለሴት። በቃ እኔ ለራሴ ካላሰብኩ ማን ነው ሌላ ሰው መጦ ሊያስብልኝ የሚችለው? ለወንድ ሳሽቃብጥ። እኔማ የሆነ ነገር ልላችሁ ነበር፣ ይቅር በልኝ፣ አልናገርም። ስድብ አልሳደም እና ሩታዬ ብቻ እንኳን መቤት የማራችሽ እንኳን በሰላም ተገላገልሽ፣ እግዚአብሔር ይመስገን እና እግዚአብሔር ይመስገን። እንኳንም የእሁድሽን በእጅሽ ከእጅሽ ደግሞ ወደ ጀርባሽ አረጋልሽ፣ እግዚአብሔር ይመስገን። በሰላም ለቤትሽ ደግሞ ያብቃሽ። አብርሽም ያው ምንም ቢሆንም አባት ለ ተብሎ አይደል? እናንተም እንኳን ደስ ያለ ልል ፈልጋሉ። ሀምሳ ፐርሰንት ያው ምን ልበል አርገ አይደለም ሌላ ምን ተውት እስኪ የኔ ሀሳብ ይሄን ነበር የሚመስለው። ዛሬ ፈገግ ብላችሁ ዋሉልኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሴት ጠበቃ የሆናችሁ ሰዎች እጃችሁን ወደ ላይ አለን አለን አለን አለን በሉኝ በኮሜንት። ወዳችኋለሁ ባታ